እግዚአብሔር አምላክ በሰማይ ሆኖ የሰውን ልጅ ማዳን እየቻለ ለምን ከሰማያት ሰማያት ወረደ? ለምን ሰው ሆነ? የሚል ጥያቄ አንድ ኦርቶዶክስ ወንድሜ ቴሌግራም ላይ ጠይቆኝ እዛ ላይ ከመመልስለት የብዙ ሰው ጥያቄ ስለሚሆን ብዬ ነው የቪዲዮ የሰራሁት። እናንተም እስከ መጨረሻው ድረስ ስሙትና ደጋግማችሁ ኮፒ ሊንክ አድርጉ እንዲሁም ደግሞ ኮመንት ላይ አንድ የመጽሐፍ ቅዱስ ጥቅስ አለያም ደግሞ ሀሳብ አስተያያታችሁ እንድታስቀምጡልኝ እጠይቃችኋለሁ። ነገር ግን ቀጥታ ወደ ምላሹ ከመሄድ በፊት ጥቂት ስለ ሰው ልጅ አፈጣጠርና አወዳደቅን ብንመለከት መልካም ሆኖ ታየኝ። እግዚአብሔር አምላክ ሥነ ፍጥረት በሶስት መንገድ ነው የፈጠራቸው። የመጀመሪያው በሀሳብ ነው፣ በሀሌው ማለት ነው፣ መላይክትም ጭምር። ሁለተኛው በነቢብ ነው በመናገር የፈጠራቸው ፍጥረቶች አሉ የሰው ልጅ ሲፈጥር ግን በግብር ነው የፈጠረው እግዚአብሔር አምላክ ሰውን ባሪያችን እንደ ምሳሌያችን እንፍጠር ብሎ በእጅ ስራው ነው የፈጠረው እንደውም ሊቃውንተ ቤተክርስቲያን ምን ይላሉ እግዚአብሔር አምላክ ሰውን ባሪያችን እንደ ምሳሌያችን እንፍጠር ሲል መላይክ ሲሰሙ እንደው እግዚአብሔር የሚመስል ምን አይነት ፍጥረት ነው ብለው የሰው ልጅ ሊያዩ ጓጉተው ነበረ ይላል እግዚአብሔር አምላክ የሰው ልጅ በእጁ ስራ አክብሮ ከፈጠረው በኋላ በጸጋ ልጅነት አክብሮ ገነት እንደ ቤተ መንግስት፣ ዓለም ደግሞ እንደ ግዛት አድርጎ እንዲገዛ እግዚአብሔር አምላክ ሰጠው። ነገር ግን የሁሉ ቸርነት ካደረገለት በኋላ እግዚአብሔር አምላክ ለሰው ልጅ አንድ ሕግ ሰጠው። ከገነት ካሉ ዛፎች ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቅ ከዚህ ዕፀ በለስ እንዳትበላ፣ ከዚህ በበላህ ቀን ግን ሞትን ትሞታለህ አለው። ነገር ግን የወደቀው ጠላት ዲያብሎስ በባብ ገላ ተሰውሮ ወደ ገነት ገባና እነሆ በዚህ ጸበለስ በበላችሁ ቀን ሞትን አትሞቱም፣ እንደ እግዚአብሔር ሁሉን አዋቂ ትሆናላችሁ አላቸው። የሰው ልጅም ምንም ያላደረገለትን ባዶ የሆነውን የተስፋ ቃል ይዞ የመጣውን ዲያብሎስ በማመን በፈጣሪው ላይ አመፀ። ያችን ዕፀ በለስ ቀጥፎ በላ። ያ ዕፀ በለስ ቀጥፎ ሲበላ ከዛ በፊት በባህሪው አብሮ ያልነበረ በኃጢአት ምክንያት ከእግዚአብሔር በመለየቱ ውጤት የመጣበት በጣም ተደራራቢ የሆኑ ነገሮችን የሰው ልጅ ደረሰበት። ከደረሱበት ነገሮች መካከል አንደኛው ሟችነት ነው። የሰው ልጅ ሲፈጠር ለሞት አልነበረም የተፈጠረው። ነገር ግን ለሞት አልተፈጠረም ማለት እንደ መላእክት ሕያው ሆኖ እንዲኖር ተፈጠረ ማለት ግን አይደለም። የሰው ልጅ በሟቲነትና በኢሟቲነት መካከል ነበር የተፈጠረው። ምን ማለት ነው? የሰው ልጅ እግዚአብሔር ላዘዘው ጊዜ ድረስ ያቺ ጸበለ ሳይበላው ቢኖር ኖሮ እንደ መላእክት ሕያው ሆኖ እንዲኖር፣ ከበላ ደግሞ እንዲሞት በመሞትና ባለመሞት መካከል ተደርጎ ነበረ የሰው ልጅ የተፈጠረው ማለት ነው። የሰው ልጅ ግን የእግዚአብሔርን ሕግ ጥሶ የዳቢሎስን ቃል ሰምቶ ያቺ ጸበለስ ቀጥፎ በላ። እግዚአብሔር አምላክ ኮናኔ በጽድቅ ፈታሄ በርት ስለሆነ በእውነት የሚፈርድ በቀጥታ የሚበየን ስለሆነ የሰው ልጅ ሞት ተፈረደበት። ከእግዚአብሔር በመለየቱ መንፈሳዊ ሞት በአዳም ደረሰበት። የነፍስ ሞቷ ከእግዚአብሔር መለየት ነው እንዲል፣ ከእግዚአብሔር በመለየቱ የነፍስ ሞት በአዳም ሲደርስ እንዲሁም ደግሞ የስጋ ሞት ደግሞ በልጁ ባቤል በኩል የሰው ልጅ ሞት ደረሰበት። መሞት ብቻ አይደለም፣ የሰው ልጅ ሲሞት ወደ መቃብር ይወርዳል። ስጋ ወደ መቃብር፣ ነፍሱ ደግሞ ወደ ሲዮል። በርደተ መቃብር ላይ ርደተ ሲዮል፣ በሞተ ስጋ ላይ ሞተ ነፍስ ማለት ነው። የሰው ልጅ ሞት ተፈረደበት። ሁለተኛ የሰው ልጅ ባህሪው ጎሰቆለ። አስቀድሞ እግዚአብሔር አምላክ የሰው ልጅ ጸጋ አልብሶ ፈጥሮ ስለነበረ አዳምና ሔዋንም ራቆታቸው ቢሆኑም እንኳን አይተፋፈሩም ነበር። ያቺ ፀበለስ በበሉ ጊዜ ግን ጸጋቸው ስለተገፈፈ ራቆታቸው መሆናቸውን አወቁ፣ መተፋፈርም ጀመሩ ይላል። ከዛ በኋላ ምን አደረጉ? ከበለስ ቅጠል ወስደው ራቆታቸውን ሊሸፍኑ ይጥሩ ነበር። ከዛም አልፎም ደግሞ ከመጨረሻ ላይ እግዚአብሔር ቁርበት አለበሳቸው ይላል። ከእነሱ በታች የሆነ ሊገዟቸው የተፈጠሩት እንስሳ ቆዳ የሰው ልጅ ወደ መልበስ ሄደ ማለት ነው። ልበ አምላክ ቅዱስ ዳዊት በመዝሙር 48 ላይ ምን ያለ? ሰውስ ክቡር ሆኖ ሳለ አላወቀም እንደሚጠፋ እንስሳ ሆነ ይላል። ከሱ በታች የሆኑትን የእንስሳትን ቆዳ ወደ መልበስ ሄደ ማለት ነው። ባህሪ ጎሰቆለ። በሶስተኛ ደረጃ ደግሞ የሰው ልጅ ፈሪ ሆነ። በገነት ያለ የእግዚአብሔር ድምፅ መስማት ለሰው ልጅ የደስታ ምንጩ ነበረ። ያቺ ዕፀ በለስ በበላ ጊዜ ግን የሰው ልጅ ፈሪ ሆነ። በገነት ያለው እንኳን መፍራት ጀመረ። ምን አለ ጌታ ሆይ እግዚአብሔር አምላክ ጠርቶት አዳም ሆይ ወዴት ነው ባለው ጊዜ፣ ጌታ ሆይ ራቆቴ ስለሆን ፈራው፣ ሸሻው፣ ተደበቅኩኝ ነበር ያለው ፈሪ ሆነ ማለት ነው። በአራተኛ ደረጃ ደግሞ ፍቅር አጣ የሰው ልጅ። አስቀድሞ እግዚአብሔር አምላክ አዳም ሔዋንን በፈጠረለት ጊዜ ምን ነበር ያለው አዳም እቺ አጥንት ከአጥንቴ ናች፣ እቺ ሥጋ ከሥጋዬ ናች፣ ስለዚህ ሴት ትባል፣ የአጥንቴ ፍላጭ የሥጋዬ ቁራጭ ነበረ ያላት። አሁን ግን ይመጣብኛል ብሎ ካሰበው ነገር ለማምለጥ ሔዋን ተከሳሽ አደረጋት። ምናለ የሰጠኸኝን ሴት ሰጠችኝና በላዋል። እንደው በዚህ ቃል ላይ ሔዋን ብቻ ሳይሆን እግዚአብሔርን ጭምር ነው የከሰሰው። ምክንያቱም አንተ እሷ ባሰጠኝ ኖሮ እሷም ለኔ አሰጠኝም ነበር እኔም ደግሞ ምን አለለም ነበር አልበላም ነበር ብሎ ነው እግዚአብሔርን አምላክ እስከ መክሰስ የደረሰው ማለት ነውና፣ አዳም ይደርስብኛል ብሎ ካስበው ነገር ለማምለጥ ሔዋንን ወደ መክሰስ ነበር የሄደው። ስለዚህ የሰው ልጅ ፍቅር አጣያች ጸበለስ ሲበላ ማለት ነው። አምስተኛ ደረጃ ደግሞ ስደተኛ ሆነ። ቅድም እንዳልኳችሁ እግዚአብሔር አምላክ የሰው ልጅ በጸጋ ልጅነትን አክብሮ በገነት ነበረ ያኖረው። ያቺ ዕፀ በለስ በበላ ጊዜ ግን ከገነት ተሰደደ ወደ ምድረ ፋይድ፣ ወደ ዓለም ከገነት እንደተሰደደ እንመለከታለን። የሰው ልጅ ገነት የሚያህልን ርስትን፣ ፍቅር የሚያክልን እግዚአብሔር አቶ ተሰደደ። ስድስተኛ ደረጃ ደግሞ መንፈሳዊ እድገቱ ተቋረጠ። መቋረጡን ብቻ ሳይሆን በተቃራኒው መጓዝ ጀመረ። የእግዚአብሔር የጸጋ ልጅነት የነበረውን የሰው ልጅ የዲያብሎስ ባሪያ ሆነ። እንዲሁም ከመሬት ተገኝቶ የሰው ልጅ ከመሬት ተገኝቶ መሬት የምታስገኘውን እየበላ ወደ መሬት የሚመለስ ደካማ ፍጥረት ሆነ ማለት ነው ን ክቡር የነበረውን የሰው ልጅ ወደ ባህሪ ውስጥ ዘልቆ የገባውን አስወግዶ ሕይወት የሚሰጠው ያጣውን ሰላም ነፃነት፣ የሚመልስለት ከእግዚአብሔር ጋር የነበረውን ክብረት የሚመልስለት ማንም አላገኘም። ምክንያቱም መላእክት የሰው ልጅ ሊያድኑት አልቻሉም። መላእክት ማለት ሐዋርያው ቅዱስ ጳውሎስ ዕብራውያን 1 ከቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩት እኛ መዳንን እንወርስ ዘንድ ቅዱሳት መላእክት ሊያግዙን ይላካሉ። ነገር ግን የሰው ልጅ ከወደቀበት ሊያነሱት፣ ያጣውን ሰላም ነፃነትን ሊመልሱለት ግን አልቻሉም። ምክንያቱም የሰው ልጅ ከእግዚአብሔር ጋር ሲጣላ የእግዚአብሔር የሆኑት መላእክትም አብረው ነው የተጣሉት። እንደውም የሰው ልጅ ወደ ገነት ተመልሶ እንዳይገባ ዘፍጥረት ሶስት ስትመለከቱ ኪሩብ የተባለ መልአክ ሰይፍ ይዞ ይጠብቅ ነበረ ከዕፀ ሕይወቱ እንዳይበላ የሰው ልጅ ማለት ነው። ሁለተኛ ደረጃ ደግሞ የሰው ልጅ በብሉይ ኪዳን የነበረው ቅዱሳን አባቶች የሰው ልጅ ሊያድኑት አልቻሉም። ምክንያቱም እነሱ ራሱ በአዳም መርገም የተያዙ ስለነበሩ እነሱም መድኃኒት ፈላጊ ነበሩ። ለዚህ ነው ነቢየ ልዑል ኢሳያስ በትንቢተ ኢሳያስ ምዕራፍ 64 ጽድቃችን ሁሉ እንደ መርገም ጨርቅ ሆነ እንደ ቀጠል ረገፍን ያለ የተናገረው። ልበ አምላክ ቅዱስ ዳዊትም አምላኬ ስጠብቅ ዓይኖች ይፈዘዙብኝ ይላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ አንድም ጻዲቅ የለም ብሎ የጠቀሰው። ጻዲቅ የለም ማለት ጻድቃን አልነበሩም ማለት አይደለም። ዘካርያስና ኤልሳቤት እንደዚሁም ደግሞ በብሉይ ኪዳን ኢዮብ ጻዲቅ ነበሩ ይላል መጽሐፍ ቅዱስ። ነገር ግን የነሱ ጽድቅ ገነት ሊከፍትን አልቻለም። እነሱ በጽድቃቸው ገነት መግባትን አልቻሉም። ስለዚህ የሰው ልጅ የወደቀውን የሰው ልጅ ወይም ደግሞ አዳምና ሔዋን ከሰው ልጆች ወገን የሰው ልጅን ማዳን የቻለ ማንም አልነበረ። የሰው ልጅ በኦሪት ይሰው የነበሩት መስዋዕቶች ሊያድኑት ይችሉ ነበር ወይ የሚለው ነገር ስንመለከት ሊያድኑት አልቻሉም። በኦሪት መስዋዕቶች ይሰው ነበረ። እነዚያ ይሰው የነበሩትን መስዋዕት ለአዲስ ኪዳን መስዋዕት ጥላ ነበሩ እንጂ በራሳቸው መዳን ሊያስገኙ አልቻሉም ነበረ። እነሱ ለጊዜው ከሚመጣ መቅሰፍት ያድኗቸው ነበረ እንጂ ዘላለማዊ ድነት ሊሰጡት አልቻለም። ምክንያቱም ክቡር የሆነውን የሰው ልጅ ከሱ በታች የሆኑ ፍጥረታት ሊያድኑት አልቻሉ ማለት ነው። የሰው ልጅ ከፍጥረታት መካከል ማንም ሊያድነው አልቻለም ነበረ። የሰው ልጅ ሊያድነው የሚችለው እግዚአብሔር ብቻ ነው። አዳን ከጥንት የፈጠረው ህግ የሰጠው በአጠፋን ጊዜ የፈረደበት ኋላም ደግሞ ተስፋ የሰጠው ራሱ እግዚአብሔር ነው። ስለዚህ ሰው ላይ የደረሰው ጥልቅና ተደራራቢ ጉዳይ እሱ በሚያውቅ መንገድ ሊያድነው የሚችለው ራሱ እግዚአብሔር ብቻ ነው። ሆኖም እግዚአብሔር ሰውን ለማዳን ማዳኑን ደግሞ ፍትሐዊ፣ ተገቢ ይሆን ዘንድ የሚከተሉት ነገሮችን ማሟላት ይኖርበታል። አንደኛ ሰው መሆን አለበት። ምክንያቱም የበደለው ሰው ስለሆነ ማለት ነው። የበደለውና የተፈረደበት ሰው ስለሆነ አዳኙም ሰው ካልሆነ ማዳኑን አፈጻጸሙ የተጣጣመ አይሆንም፣ ይዛነፋል። ችግሩና መፍትሄው በትክክል አይገጥምም። የበደለው ሰው ሆኖ ሳለ ሌላ ተገብቶ ቢያድነው አግባብነቱ ሙሉ አይሆንም ማለት ነው። የመጀመሪያው የሰው ልጅ ሊያድነው የሚችለው ምን መሆን አለበት? ሰው መሆን አለበት ማለት ነው። ሁለተኛ ደረጃ ደግሞ ሰው በበደለ ጊዜ ሞት ተፈርዶበታል። ስለዚህ የሰው ልጅ የሚያድነው አካል መሞት አለበት ማለት ነው። በበላ ቀን ትሞታለህ ተብሎ ነበረ። ያ ዕዳ ካልተከፈለለት በስተቀር የሰው ልጅ ነፃ ሆነ ወይም ዳነ ማለት ስለማይቻል የሰው ልጅ የሚያድነው አካል ምን መሆን አለበት? መሞት አለበት ማለት ነው። ሦስተኛ ደረጃ ደግሞ የሰው ልጅ ሊያድነው የሚችለው አካል ሞትን ማሸነፍ አለበት። የሰው የሚያድነው መድኃኒት መሞት ብቻ ሳይሆን ሞትን ማሸነፍ የሚችል መሆን አለበት። አለበለዚያ መሞቱ ብቻው ለሰው ልጅ የሚጠቅመው ነገር አይኖርም ነበር። ሞትን ድል ማድረግ ካልቻለ እንዲሁ ሞቶ ቢቀር የሟቾች ቁጥር በአንድ ከመጨመር በስተቀር መሞቱ ብቻ የሚያስገኘው ጥቅም አይኖርም ነበረ ማለት ነው። በአራተኛ ደረጃ ደግሞ የሰው ልጅ ሊያድነው የሚችለው አካል ንጹህ ባህሪ መሆን አለበት። ስለ ኃጢአተኞችን ለመካስ ሟቹ ከበደልና ከኃጢአት ዕዳ ንጹህ መሆን ይኖርበታል። ካልሆነ ቢሞት እንኳን በራሱ ኃጢአት ሞተ ይባላል እንጂ ለሌሎች ቤዛ ሊሆን አይችልም። እነዚህ ነገሮች ስንመለከታቸው የመጀመሪያ የጠቀስናቸው ሁለት ነገሮችን ማሟላት የሚችለው የመጀመሪያ ሁለቱ፣ ማለት ሰው መሆንና መሞትን ማሟላት የሚችለው የሰው ልጅ ነው። በሶስተኛ ደረጃ የጠቀስ ነው ሞትን ማሸነፍና በአራተኛ ደረጃ የጠቀስ ነው ንጹህ ባህሪ ማሟላት የሚችለው ደግሞ እግዚአብሔር ነው። እግዚአብሔር አምላክ ሰውን ለማዳን ሰው ሆነ ማለት ነው። በዋናነት ግን ሰው የሆነበት ምክንያት ምንድን ነው? እግዚአብሔር አምላክ ለሰው ልጆች በበላችሁ ቀን ትሞታላችሁ ብሏቸው ነበረ። በሉ ሙቱ ጥፉ ብሎ እንደፈረደባቸው ቢቀሩ ኖሮ ይሄ ለባህሪው ለእግዚአብሔር አይስማማም። ምክንያቱም እግዚአብሔር መሐሪ አይደለም ወይ? ይቅር ባይ አይደለም ወይ? ለምን ይቅር አላላቸውም? ለምን አልማራቸውም ተብሎ ጥያቄ ይነሳል። ምክንያቱም እግዚአብሔር በባህሪው መሐሪ ስለሆነ ማለት ነው። አይ ይቅር ብያችኋለሁ፣ ምሬያችኋለሁ፣ ወደ ነበራችሁበት ክብር ተመለሱ ቢላቸው ኖሮ እንደ እግዚአብሔር አምላክ በበላችሁ ቀን ትሞታላችሁ ብሏቸው ነበረ። ለምን አልሞቱም ተብሎ በእግዚአብሔር ቃል ተፈጻሚነት ላይ ጥያቄ ይነሳ ነበረ ማለት ነው። ስለዚህ እግዚአብሔር አምላክ ለፍርዱም ለይቅርታውም ምላሽ ለመስጠት እግዚአብሔር አምላክ ሰው ሆነ ማለት ነው። ሰው ለማዳን ማሟላት የነበረባቸውን አራት ነገሮችን እግዚአብሔር አምላክ ኢየሱስ ክርስቶስ ወልደ አምላክ ኢየሱስ ክርስቶስ እነዚህ ነገሮችን አሟልቶ ወደ ምድር መጥቶ የሰው ልጅን አዳነ ማለት ነው። እግዚአብሔር አምላክ ወደዚህ ምድር የመጣው ለምሕረቱ፣ ለይቅርታው እንደዚሁም ደግሞ ለፍርዱ ምላሽ ሊሰጥ ነው ማለት ነው። ይቆየን። የሥላሴ ቸርነት የድንግል ማርያም አማላጅነት የጻድቃን ምልጃና ጸሎት ከሁላችንን ጋር ይሁን። ወስብሐት ለእግዚአብሔር።